ጉድ ጉድ ጉድ! አብርሽ ቤቤን ልጁን ይዞ ተሰወረ። ወይኔ! ሩታ ሩታ ሩታ ሩታ ሩታ! ጉድፈላ ጉድፈላ ቤተሰብ ሄርሜላ ጥቁር ለብሳ መጣች። የኔ ውድ ፍቅር ነው የሞተው አብርሽ ነው የሞተው። ምን ልትሆኝ ነው አንቺ ሴት? እየወረ ለማንኛውም፣ መጀመሪያ ውዶች ሰላም ሰላም፣ የምትገኙ ኢትዮጵያ ሰላም። መልካም እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ምርጫን ቤተሰብ ትሆኑ ዘንድ በአፍሩ እየካፈስኩ የተለመደ ሀሳብ አሴታችሁን በኮሜንት እንድሰጡ እያልኩኝ እንግዲህ አብርሽና እሩታ ትናንትናን ዛሬም ደስ የሚል ፈታ የሚያደረግ የሚያዝናና የሚያስቅ ቪዲዮ ነው የለቀቁልኝ። የትናንት ነው አሪፍ ነበረ። እንግዲህ ዛሬ ሚሄው ፕራንክ አድርጓታል ማለት ነው አብርሽ ምክንያቱም ልጁን ይዤ ጠፋው በሚል መጨረሻ ላይ ያደርገውን ፕራንክ ይታች ታርያሰለው ስ በጣም ደስ የሚል ቪዲዮ ነው። እኔ በበኩሌ ተመችቶኛል። እንደዚህ ከጸብ ከጭቅጭቅ የበለጠ ፈታ የሚያደርግ ፈታ የሚያደርግ ቪዲዮ ይዛችሁ ሁልን ስትመጡ በጣም ደስ ይላል። እና እንግዲህ ፍቅራቸውን እያየን ነው። አብርሽ ልብ ብላችሁ ካያችሁ ደግሞ ሰዓቱንም አውልቋል ማለት ነው። ሀሰት አተት፣ ገተት፣ መተት፣ ኮተት ስትሉት የነበረው ነገር ውልቅ አርጎ ጥሎ አሁን በራሱ አለም እየሄደ ነው። እና ደግሞ ሄርሜላ ጋ አይዞሽ ቆንጆ ብሎ ጽፏል ማለት ነው። ጽፏል፣ አይዞሽ ቆንጆ። እንግዲህ ምንም አደለም አንቺ ማይዞሽ ለቅሶሽ የሚቀጢ። ምክንያቱም ለገንዘብ ተብሎ ይሄን ያክል ራስን ዝቅ ማድረጉ ለእኔ ተገቢ ነው ብዬ አላስብም። የሚጠቅምም ነገር የለውም ብቻ በጣም ያስጠላል፣ ይደብራል። አንዳንዴ ራሳችንን ሆነን በማንነታችን ስንመጣ ነው የተሻለ የሚሆነ እንጂ ሰዎች ሁልጊዜ እንዴት እንበላችሁ፣ ያው ሳናስበው ወይም ደግሞ ለጊዜው ምንም አይመጣም ብለን የምናደርጋቸው ነገሮች በኋላ ዋጋ ያስከፍሉናል። እና ሄርሜላ አሁን እያደረግሽ ያለሽው ነገር ትክክል እንዳልሆነ የሚገባሽ ነገ ለሚመጣው ትውልድሽ ነው፣ ለራስሽ ሰው ማለት ነው። ኦኬ፣ ለራስሽ ሰው ነው፣ ጉድ የሚመጣ በራስሽ ሰው ነው የምታፍሪው የምታቀረቅሪው። በቃ እንዴት ልበልሽ፣ ህይወትሽን የምታጨልሚው በራስሽ በሰራሽው ቪዲዮ ነው ምክንያቱም ትክክልና ጥሩ ስላልሆነ አሁን አንቺ ወደፊት የፈለገ ተአምር ቢሆን ይሄ ነገር ህዝብም ሆነ ቤተሰብሽ ሊረሳልሽ አይችልም። ማለት የሆነ እንዴት ልበልሽ አንዳንዴ እንደ ዘበት የምንሰራቸው ነገሮች በኋላ ዋጋ ያስከፍሉናል እና አሁን ላይ በቃ ሪል ሪል ሪል በቃ አፍቅረሽዋል። ምንም የጥያቄ ነገር የለውም፣ ጥርጥርም የለውም። ለምን በቃ የምታረጊያቸው ነገሮች በሙሉ በጣም ስለሚያስጠሉ ማለት ነው። እንደምታዩት እንግዲህ አብርሽ ደግሞ ወደ ሚስቱ ሄዷል። ፈታ ዘና እያለ ነው። ዛሬ ደግሞ ፕራንክ ያደረጋት በልጃቸው ነው። ምክንያቱም በልጅ ቀልድ በተለይ ለእናት ትንሽ ከበድ ይላል እና በቃ ልጁን ይዤ ለአንድ ሳምንት በኋላ ግን እንደዚህ አታርገው፣ በናት አታሰቃየው። የምር እኔ ለሱ ጨነቀኝ። እሱ እንዴት ሲያንገላተው ልጁን ማለት ነው እና ልጅ ገና ሕፃን ነው፣ ደም ነው ገና እኮ። ምን ሆነ ነው አብርሽ? በስነስርዓት ያዝ፣ አታንገላተው እንዴ! እኔ በኋላ ማ ጫናት የሚያስገብረ ይመስል የሚያስገቡኝ ነው የሚመስለኝ ማለት ነው። እና እንደዚህ አይነት ነገር ተጠንቀቅ፣ ተጠንቀቅ ስትይዝ ልጅ ተጠንቀቅ ሩታም ግን እንደመጀመሪያ መጀመሪያ አይደለችም ጎበዝ። ግን ዛሬ አሳያችሁስ። ልጁን በእናታችሁ ካሜራ ውስጥ አታስገቡ። ውይኒ ጸነቀ ለእናንተ የምር ልጅን ካሜራ ውስጥ አታስገቡ፣ ጥሩ አይደለም ሲጀመር። እና ውዶችዬ በዛሬ ቪዲዮ ዘና ፈታ እንዳላችሁ ተስፋ አረጋለሁኝ። ያው አብርሽ እንግዲህ ከዚህ በኋላ የሄደ እንትን የሚል ይመስለኛል። አብረው እነሱም ግን እነዚህ አቤል ምናም ምናም የሚባሉት ነገሮች አታስገቡ። በቃ ቪዲዮ ብሰሩ ምን ስትሉ፣ ብቻችሁን ራሳችሁ ብቻ ብሰሩ በጣም አሪፍ ነው። በቃ ሰውም ደስ እያለው ወደ እናንተ ይመጣል በእርግጠኝነት ማለት ነው። እና አንዳንዴ ሰው በመሀል ሲገባ እንትን ይላል ያስጠላል። ሌላው ደግሞ አብርሽን ሌላ በሌላ ልጅ ቤት ቻናል ሰርፕራይዝ ተደርገዋል። አብርሽና ሩታ ብቻ አሪፍ ነው ብዙ ነው ዛሬ ያዩት ቪዲዮ እንደዚህ ጋ ከውጭ ከውጭ ራሱ በጣም ብዙ ናቸው ያየኋቸው ቪዲዮዎች አብርሽ የገባባቸው ቪዲዮዎች ብዙ ናቸው አሉና ለማንኛውም፣ እንደዚህ በዙሪያችሁ ያሉ ሰዎችን የማሳደግ ስራችሁ ከዚህ በላይ መበረታታት አለበት ብዬ አምናለሁኝ። ለምን አዳዲስ የሚወጡ ልጆች በጣም ድጋፍ የሚያስፈልጋቸው ሰዎች ልጆች ይኖራሉ። እንደዚህ እየደገፋችሁ በቃ የተሻለ ቦታ እንዲደርሱ ማድረግ ብትችሉ አሪፍ ነው። ምክንያቱም አብሮ የሰሩት ነገር አብሮ የሚያረጉት ነገር ደስ ይላል። በቃ ከስር ከስር እየተያያዛችሁ ለማደግ ሞክሩ፣ እኛም ተስፋ ይኖረናል። እንግዲህ ትናንሽ ቲዩበሮች ምናልባት ነገ ብናገኛቸው አብረን ብንሰራ ብራ እንዳለ እና ቲም ሲሆን ዩቲዩብ በጣም ደስ ይላል። ሲጀመር ለራስ ነው ጥቅሙ። አሁን እዚህ ጋ አንድ ፌመስ ሰው አዲስ እንደኔ ሰው ቢያመጣ አንደኛ አይዲያ፣ ሁለተኛ ሰዎች አለ አዲስ ፊት ሲያዩ ምናምን በቃ ደስ የሚል ነገር ይኖራል እና በተቻለ መጠን አዳዲስ ፊቶችን ወደ እኛ እያመጣችሁ ብታሳዩን በጣም ደስ ይለናል። ከስር ከስር የሚሰሩ ልጆችን ማበረታታት አለብን ማለት ነው። ለማንኛውም ውድ ቤተሰቦች ቪዲዮውን ላረዝምባችሁ አልፈልግም። ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ሰብስክራይብ ስታደረጉ የደወል ምልክቷን እየተጫናችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ወዳችኋለሁ። መልካም ጊዜ። ቻውቻው